የከተማ መሬት ላላችሁ በመሬት ላይ የሚኖር ግንባታ ክልከላና ኃላፊነትን የሚመለከት የመሬት ምዝገባ መጀመሩን እንነግራችኋለን። በዚህ መሰረት መሬት ከጎረቤት መቀላቀልና መክፈልን በሚመለከትም ገደብና ተጠያቂነት መቀመጡ ታውቋል። በሌላ በኩል ደግሞ ከነዳጅ ጋር በተያያዘ መንግስት አዳዲስ ውሳኔዎችን በማስተላለፍ ላይ ይገኛል። በዚህም መሰረት የነዳጅ ማደያዎች ግንባታ እንዲቋረጥ ተወስኗል። ሳፋሪኮም ኢትዮጵያ የሞባይል ኢንተርኔት እያቀረበ ያለው ካወጣው ዋጋ ከእጥፍ በላይ እየከሰረ መሆኑን አስታውቋል። ኩባንያው ስራውን እያስፋፋ አገልግሎቱን እያቀረበ ያለውን በባለ አክሲዮኖቼ ድጋፍ ነው ብለዋል። ሳፋሪኮም መንግስት በቀጣይ ጊዜያት ድርጅቱ እየሰጣቸው ባሉት አገልግሎቶች ላይ የዋጋ ማሻሻ የማያደርግ ከሆነ ተቋሙ አሁን እያደረጋቸው ያለውን የማስፋፊያ ስራዎች ለማቆም እንደሚገደድ አስታውቋል። በተለይም አሁን ላይ በኢትዮጵያ ያለው የኢንተርኔት አገልግሎት ዓለም ላይ እጅግ ቅናሽ በሚባልና የወጣበትን ዋጋ እንኳን በማይመልስ ሂሳብ መሆኑን የሳፋሪኮም ኢትዮጵያ የውጭ ግንኙነት ዋና ኃላፊ ዶክተር አንዱ አለም አድማሴ ተናግረዋል። በተቆጣጣሪ አካላት በኩል የተጀመሩ ጥናቶች እንዳሉና በቅርቡ የዋጋ ማስተካከያ ይደረጋል ብለው እንደሚጠብቁም ኃላፊው አክለዋል። በተጨማሪም ሳፋሪኮም አሁን ላይ በኢትዮጵያ እያደረገ ያለው እንቅስቃሴ ትርፍ እንዳላመጣለትና ተቋሙ በረዥም ጊዜ የሚገኝ ትርፍን ብቻ መሰረት በማድረግ ስራውን እየሰራ እንዳለ አመላክተዋል። አክለውም ስድስት የተቋሙ ባለ ድርሻ ድርጅቶች እንዳሉ ከነሱ በሚገኘው ድጎማ ብቻ ስራውን እያስቀጠለ እንደሚገኝና እስካሁን በኢትዮጵያ በተደረገው እንቅስቃሴ ትርፍ እንዳልተገኘ አመላክተዋል። በቀጣይ ዘርፎ ያለበትን ስጋት በመረዳት ማሻሻያዎች ይደረጋሉ ብለው እንደሚጠብቁና በሌሎች ሀገራትም ተመሳሳይ መፍትሄዎች ተወስደው ውጤት ማምጣቱን በማመላከት ሳፋሪኮም ኢትዮጵያ እስካሁን ገቢያው ላይ መቆየት የመረጠው የረዥም ጊዜ ትርፍን ከግምት ውስጥ በማስገባት መሆኑን አስረድ ተዋል በሌላ በኩል ደግሞ ከነዳጅ ጋር በተያያዘ መንግስት አዳዲስ ውሳኔዎችን በማስተላለፍ ላይ ይገኛል። በዚህ መሰረትም የነዳጅ ማደያዎች ግንባታ እንዲቋረጥ ተወስኗል። ከመንግስት በተሰጠ አቅጣጫ መሠረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኤነርጂ ባለስልጣን አስታወቀ። የባለስልጣኑ ምክትል ዋና ዳይሬክተር አቶ ዲቦራ ፉፋ የአዳዲስ ማደያዎችን ጉዳይ በተመለከተ ሲያስረዱ አዳዲስ ኩባንያዎች ባሉበት ይቆያሉ ብለዋል። ከተወሰነላቸው በ ከሚቆጠሩ ግንባታዎች ውጭ የግንባታ ፈቃድ መስጠት አዲስ የማስጀመር ሂደት ባለበት እንዲቆም መንግስት ወስኗል፣ ያሉት ምክትል ዋና ዳይሬክተሩ ያሉትን በአግባቡ መጠቀም ያስፈልጋል ሲሉ አስረድተዋል። የክልል አመራሮችም ነዳጅን ከመቆጣጠር ሂደት እጃቸውን እንዲያወጡ መንግስት ግልጽ መመሪያ መስጠቱን ተናግረዋል። የነዳጅ የማውጣት ሂደትና የተፈጥሮ ጋዝ ማምረት ተጀምሯል፣ ያሉት አቶ ዲበራ የጋዝ ምርትና የመሰረተ ልማት ደረጃ እንዲወጣለት ከኢትዮጵያ ደረጃዎች ኢንስቲትዩት ጋር ስራዎች መጀመሩን መሆናቸውን ተናግረዋል። ቀጣዩ ተግባር ጋዙ እንዴት ይከፋፈላል፣ ማን ያከፋፍለዋል፣ ማደያውስ እንዴት ይገንባ የሚለው መሆኑንና በዚህ ስራ የሚሰማሩ ጊዜው ሲደርስ ይፋ እንደሚደረጉ ጠቅሰዋል። የተፈጥሮ ጋዝ ሲወጣ የቤንዚን ተሽከርካሪዎች አብረው እንደሚቀየሩ የጠቀሱት አቶ ዲበራ የጭነትና የማከፋፈል አገልግሎት የሚሰጡ ኩባንያዎች የሚመርጡት በዜግነት ሳይሆን በሚሰጡት ጥራት ያለው አገልግሎት በመሆኑ ቀድመው ዝግጁ እንዲሆኑ አሳስበዋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው ምኳንንት በበ በኩላቸው በአራት መስፈርቶች ማደያ የሌላቸው ከፍተኛ መጨናነቅ ያለባቸው በኮሪደር ልማት የፈረሱና ውስን ማደያዎች ያላቸው በተለይም ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች አልሆኑ ተብሎ በኮሚቴ በዝርዝር ታይቶና ተለይቶ የጠቅላይ ሚኒስትር ጽሕፈት ቤት ከፈቀዳቸው ዘጠኝ ያህል ማደያዎች ግንባታ ውጪ ጉዳዩ ዝግ ነው ብለዋል። ለማንም የግንባታ ፈቃድ እንደማይሰጥና አሁን ያለው የነዳጅ አቅርቦትና ትስስር እስከሚስተካከል ድረስ የማደያ ግንባታን የተመለከተ ጉዳይ እንደማይስተናገድ ና ዳይሬክተሩ አስረድተዋል። በአሁኑ ወቅት እየተገነቡ ስላሉ ማደያዎች ከክልሎች የተወሰደ ዝርዝር መረጃ እንዳለ ያወሱት ዋና ዳይሬክተሩ በዘርፉ ያለው ችግር ሲስተካከል ግንባታ እንደሚፈቀድ ጠቁመዋል። ከተፈቀዱት ውጭ በምንም ታምር ግንባታ አይኖርም ብለው ለተግባራዊነቱም አቅጣጫ ተሰጧል ሲሉ አስረድተዋል። በሌላ በኩል ደግሞ የገበያ ማዕከላት፣ ፋብሪካዎች፣ የመኖሪያ ቦታዎችና ና ህንፃዎች ላይ ቁጥጥር እየተደረገ መሆኑን ሰምተናል። በዚህም መሰረት በ2018 ዓ.ምት የአደጋ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 መሰል የአገልግሎት ሰጪ ተቋማት የአደጋ ደህንነት መስፈርትን ጠብቀው ስራቸውን ማከናወን የሚገባቸው ቢሆንም ጥቂት የማይባሉት ለአደጋ ደህንነት መስፈርት ትኩረት የሰጡ አይደሉም ብለዋል ኢንጂነር ወንድሙ ሴታ ጉዳዩን አስመልክቶ በሰጡት ማብራሪያ ላይ እንደተናገሩት ከሆነ በ2018 ዓ ም በጀት ዓመት የአደጋ ደህንነት መስፈርትን አሟልተውና ደረጃውን ጠብቀው በማይሰሩት ላይ የአደጋ ተጋላጭነትን ለመቀነስ የሚያስችል እርምጃ ሊወሰድ መሆኑን ለዚህም በትኩረት እንደሚሰራ አብራርተዋል በሌላ በኩል በየጊዜው የሰው ሕይወት እያሳጣ ያለውን የኮንስትራክሽን የስራ ላይ አደጋን ለመቀነስ ከግንባታና ፈቃድ ቁጥጥር ባለስልጣን ጋር በቅንጅት እንደሚሰራ ተናግረዋል። ተቋማት ከአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን መስፈርት ማሟላታቸውን ማረጋገጫ ሰርተፍኬት መውሰድ እንዳለባቸውም ተገልጿል። በሌላ በኩል ደግሞ በመሬት ላይ የሚኖር ግንባታ ክልክላና ኃላፊነትን የሚመለከት የመሬት ምዝገባ መጀመሩን ሰምተናል። በዚህም መሰረት መሬት ከጎረቤት መቀላቀልና መክፈልን በሚመለከትም ገደብና ተጠያ ጥያቄነት መቀመጡ ታውቀዋል። የመሬት ዘርፉንና በዘርፉ የሚስተዋሉ ብልሹ አሰራሮችን የሚያስቀር ስርዓት እያበለጸገ መሆኑን የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ ገለጸ። በኤጀንሲው የተቀናጀ የመሬት ነክ መረጃ ማልማት ማደራጀትና ማስተዳደር ዳይሬክተር ኤልያስ አብርሃም እንደገለጹት የመሬት ዘረፋን ጨምሮ በዘርፉ የሚስተዋሉ ሌብነትና ብልሹ አሰራርን ማስቀረት የሚያስችል ስርዓቶች እየበለጸጉ ይገኛሉ። ሲስተሞቹ ተጠናቀው ወደ ስራ ሲገቡ ባለይዞታዎች ይዞታቸውን በሚመለከት በማንኛውም ጊዜ የትኛውንም አይነት መረጃ ቤታቸው ሆነው ማግኘት እንደሚችሉ አስታውቀዋል። ባለይዞታዎች መረጃን በቀላሉ ማግኘት የሚችሉበትን ስርዓት መፍጠር ከተቻለ ዘርፉ ለሌብነትና ብልሹ አሰራር ያለውን ተጋላጭነት ማስቀረት እንደሚቻልም አመልክተዋል። የሲስተሙ መበልጸግና ተግባራዊ መደረግ ብልሹ አሰራርን ይቀርፋል፣ የመሬት ወረራንም ያስወግዳል ብለዋል። ወደ ፍርድ ቤት የሚሄዱ ብዙ የድንበር ይገባኛል ክርክሮችንም በማስቀረት የፍርድ ቤት ጫናን እንደሚቀ እንደቀነሱም ተናግረዋል። ኤጀንሲው እያበለጸገ የሚገኘው ሲስተም የመሬት ስፋቱ፣ ባለይዞታው በሕግ የተሰጠው መብት፣ ክልከላና ኃላፊነትን የሚያመላክት ከመንገድ ከግንባታ ፈቃድ አንጻር አካባቢው ላይ እንዲለማ የሚፈለገውንና የሚከለከለውን ያካተተ መሆኑንም ጠቁመዋል። ሕብረተሰቡ በዚህ ደረጃ በቂ መረጃ ካገኘ ከማንም ጋር ድርድር ውስጥ የመግባት አጋጣሚ አይፈጠርም፣ ብልሹ አሰራርና ሌብነትም አይኖርም። ባለጉዳዩ አገልግሎት ለማግኘት ማሟላት የሚገባው መስፈርት ምን እንደሆነ ማወቅ ከቻለ ለሌሎች ድርድሮች በር አይከፍትም ብለዋል። የሲስተሙ መበልጸግ እንደ ሀገር በከተማ በመሬት ጉዳይ ለሚወሰኑ ማናቸውም ውሳኔዎች ትልቅ ግብዓት እንደሚሆን አመልክተው ኤጀንሲው የመሬት ነክ መረጃዎችን ብቻ ሳይሆን የማህበራዊና ኢኮኖሚያዊ መረጃዎችን ከህብረተሰቡና ከሚመለከታቸው ተቋማት በመሄድ እንደሚሰበስብ ጠቁመዋል። እነዚህንም ከመሬት ጋር በማስተሳሰር ለውሳኔ ሰጪ አካላት ጭምር እንደሚያቀርብ ተናግረዋል። ካዳስተር ሲረጋገጥና ምዝገባ ሲከናወንም አጎራባቾችን በማስማማትና በማግባባት ይከናወናል ብለዋል። አጎራባቾች ባይስማሙ መፍትሄ እንዲያገኙ ወደ መብት ፈጣሪ ይላካሉ። ተረጋግጦ የሚመዘገበው ተግባቦት ስለሆነ የፍርድ ቤቶችን አላስፈላጊ ጫና እንዲሁም የደንበኞችን አላስፈላጊ እንግልትን እንደሚያስቀራ አስታውቀዋል። ብዙ ነገሮች በጅምር ደረጃ ላይ እንደሚገኙ ያመለከቱት እንደ ተቋም መረጃ የማሰባሰብ ስራ እየተሰራና ከተለያዩ ተቋማት መረጃ እየተሰባሰበ እንደሚገኝ አመልክተዋል። ከስፔስ ሳይንስ፣ ከጂኦስፓሻል፣ ከፕላንና ልማት ቢሮ፣ ከመሬት ይዞታ ልማት ቢሮ ከ ከውሃ ልማትና ከመንገዶች መረጃዎችን የማሰባሰብ ስራ በመሰራት ላይ እንደሆነ አስታውቀዋል። በአብዛኛው እየተሰራበት የነበረው መሬት ነክ መረጃዎች ላይ እንደነበር አመልክተው በቀጣይ ደግሞ የማኅበራዊና ኢኮኖሚያዊ መረጃዎች ላይ በስፋት እንደሚሰራ አስታውቀዋል።